ምን በምን ብዙ አውርተናል። እንዲያውም ይኸውላችሁ በኦርቶዶክስ በነበረበት ጊዜ ስልሰው ሰው ይልሰይ ነበር ይልሰይ ነበር ግን እውነት ለመናገር አይንክ በክርስቶስ ከሆነ በኋላ ምንም አይነት መልስ መልሶልኝ አያውቅም። ምንም አይነት እኔ ተደንቀያለሁ። እንዲያውም ብዙ ልጆች እንዳልክ ለምን አትመልስ ምናምን ሲሉ እንዲያውም ይን ለእስር ተጠየቀ ሲባል ለምንድን ነው የታሰር ምን ስላደረግ ብዬ የተናገርኩት የፈለገ ነገር ቢሆን ጥግ ድረስ የሚሄድ ጥላቻን ማራመድ አልፈልግም። ጥፋቶች ይኖራሉ፣ እንነጋገራለን። ከዛ ውጭ እንደዛ የሚደረግ ነገር የለም። ሌላ ምንድን ነው በጣም ከከፋይ ነገር እውነት ለመናገር በዛ ሰዓት አላስተዋልኩም። በአሁን ሰዓት ግን ሳስበው እንደ አንድ የኦርቶዶክስ ልጅ የሆነ ሰው ከሌላ ጋር ስለ ክርስቶስ አወራ ተብሎ በቤተክርስቲያን ደጃፍ እንዳይደርስ ተብሎ በደብዳቤ ከቤተ ክርስቲያን ተጽፎ ቤተ ክርስቲያን እንዳይደርስ ማንም ይምጣ ነው ሚው ቤተ ክርስቲያን እንዳይደርስ የተባለ ሰው ሲሆን ሳይ ተብሎ አያውቅም። በኦርቶዶክስ ታሪክ ተሰምቶ ተብሎ የማይታወቅ ነገር ለመጀመሪያ ጊዜ እንዳልክ ሲባል ስትሰማ በዛ ሰዓት የተሰማኝ ስሜት ይነዋላ አለ የሚደብር እንትን የሚል ነበረ። አሸነፍን አይነት ስሜት ነው። እንደ መንፈሳዊ ሆነ ስታየው ግን እን ማንም ይምጣ ነው የሚለው አይ ዶንት ቲንክ ኤኒ ኦርቶዶክስ ጴንጤ ጋ ሄዶ ቢዘምር ለምን መጣ የሚል ሰምቻ አላቅ። አንድ አዋጅ የሚታወጅበት ይሄ የኦርቶዶክስ ልጅ ጴንጤ ቤት እንዳይመጣ፣ ያውም ኦርቶዶክስ ኦርቶዶክስ ሆነ ጴንጤ፣ ኦርቶዶክስ ነው፣ ሙስሊም ሆነ ጴንጤ ቸርች አትመጣ የሚለ የለም፣ የለም ሙስሊም ሆነ ነው የማወራ። እና ትንሽ ቆይ፣ ኮሜንቱ መጥፋት አለበት። ለምን ጠላትን እያዳመጠ ቢንጫጫ ጥሩ ነው፣ እያዳመጥ ተንጫጫ፣ እያዳመጥ በደንብ። እኔ እና እሱ እንዲሁም በጌም እያርኩ ነው የማወራው ፈታ እያለ እና ምንድን ነው በዛ ሰዓት የተሰማኝ ስሜ ማንም ሰው ቤተክርስቲያን ሲመጣ፣ ማንም ይምጣ መቀበል ያለባት ቤተክርስቲያን፣ ማንም ይምጣ። ስለዚህ እንደዚህ አይነት አዋጆች ሲደረጉ ምንድነው የተፈለገው? መሴጁ ምንድን ነው? ምንድን ያደርጉት ልጅ ኃይለኛ ሰባኪ አድርገው ቁጭ አድርጉት። በፊት እንዲያውም አንዳንድ ነገሮች ሲናገር የሰማው ኦርቶዶክስ ሆኜ መጠጥ ቤት ሁላ ሄድ ነበርለን አይዶ ነው ይቃም አይቃም አላውቅም እንደዚህ አደርግ ነበር። እየልኩ ያስቸግረኝ ነበር ተመ አሁን ግን ሙሉ በሙሉ ተስተካክዬ ቁጭ አልኳል። እዚህ ስለ ክርስቶስ ተነጋግሮ ጭፈራ ቤት ሄድ ነበር። ስለ ክርስቶስ አውርቶ ጭፈራ ቤት ሄድ ነበር። ከማይረቡ ሰዎች ጋር ይሆን ነበር። ጥንቅቅ አድርጎት ይሄ ነገር የክርስቶስን ፓወርፉል መሆኑን የምታውቁት እኛም ቤት ይግባ ኦርቶዶክስ ቤትም ይግባ የምለው ለዛ በውስጥ ሲገባ እንደዛ አይነት ነገሮች አይመችም። እና በዚህ አጋጣሚ በፐርሰነ እዚህ ፊት ለፊት ይቅርታ ስላልጠየኩ በራሴ በራሴ በደስታ ጭምር ነው እነሱ ቤት ገብቼ በደንብ ይቅርታ ብያለሁ። ግን በራሴ አሁን እንደሰው ሰው ሆኜ ሳየው በዛ ደረጃ መገፋት አማራጭ ያስፈልጋል። እና ወንድማችን የሚልጋ ነው ምትሄደው። አትገባም አጥሩን ከዘጋው በኋላ ዩዳ አጥሩን ከዘጋ ኦርቶዶክስ መሆን አትችልም፣ ቤተክርስቲያን መድረስ አትችልም ከተባለ በኋላ ይሄ ልጅ ኦርቶዶክስ መሆኑ ምንም ጥቅም ለእሱ የለም። ልጅ ናትን ይጋ ስለዚህ እግዚአብሔር እግዚአብሔር ይጠብቀ። በርትታል አይቻለው። የምትናገራቸው ነገሮች የበሰሉ ናቸው። በአሁኑ ሰዓት አሮኖ ከየት እንደመጣ ራሱ ይነግረናል። ሰላም ይብዛልኝ። እያንተን ልስማ እኔ የሚውት እሺ፣ ተባረክ ዮኒ። በጣም አመሰግናለሁ ድጋሚ ስለተገናኘን። ይቅርታ በጣም እኔም ከዚህ በፊት ያው እንግዲህ ትላንትና በነበረን በህይወት አቋም በአረዳድ ሌብላችን ምናልባት፣ በንግግር በተግባር በድርጊት አንተን ብቻ ሳይሆን ሌላ ያስከፋውት ሰው ካለ ምናልባት ያስቀየምኩት ሰው ካለ ሁሉንም ይቅርታ ማለት ወዳለው መጽሐፍ ሲናገር ማንም በክርስቶስ ቢሆን አዲስ ነው ስለሚል በክርስቶስ ከሆንን በኋላ ላለው ነው እንጂ ከዛ በፊት ስላለው ነገር እንግዲህ እስክንመጣ ድረስ ያለው አይቆጠርም። መጽሐፍ ሲናገር ኤፌሶን ምዕራፍ ሁለት ላይ ጳውሎስ ለኤፌሶን ቤተክርስቲያን ደብዳቤ ይጽፋል ለሁሉም ቤተክርስቲያን በተለይ ለተከላቸው ቤተክርስቲያን ደብዳቤ ይጽፋል በብዛት እስር ቤት ሆኖ ይጽፋል እና ከጻፈው ደብዳቤ ውስጥ አንዱ የኤፌሶን ነው እና ሁለተኛው ምዕራፍ ላይ ምን ይላል ቸርች ውስጥ አንዳንድ ነገር አየ፣ ጳውሎስ እና ክርስቲያን ከሆኑ በኋላ አንዳንዶቹ መኮፈስ ጀምረዋል፣ ድምፅ መቀየር ጀምረዋል፣ ማለት ጀምረዋል። እኔ እኮ ይገርመሃል ምናምን ማለት ጀምረዋል። እና ጳውሎስ ይህን ሲሰማ ደብዳቤ ጻፈላቸው እና ምናለ ሲጀምር ገና ምዕራፍ አንድ ላይ በበደላችሁና በኃጢአታችሁ ሙታን ነበራችኋል። ምንም የሚያስኮፍስ ነገር የለም። ኖባዲ ነበራችሁ። ኢየሱስ ነው ሳምባዲ ያደረጋችሁ እንኳን ማንነታችሁ ጠረናችሁ የተቀየረው ኢየሱስን አግኝታችሁ ነው እና እንዳትኮፈሱ ትናንትና ሙት በነበራችሁ ሰዓት ከክርስቶስ ጋር ሕይወት የሰጣችሁ እግዚአብሔር ነው ሲል እንዴት ነው የሰጠን እግዚአብሔር ሕይወት ሲሉት አራተኛው ቁጥር ላይ ወረድልና ከወደደን ከትልቅ ፍቅሩ የተነሳ ብሎ ከዛ በፊት እግዚአብሔር በምሕረቱ ባለጠጋ ስለሆነ በጣም ነው የሚገርመኝ ሁሌም ሚሊየነር ነው ማለት ነው እግዚአብሔር ምን ማለት መሰለ ጌታ እግዚአብሔር ማለዳ ማለዳ አዲስ ነው ማለት አዲስ ይቅርታ አለው ለአንተ ማለት ነው አዲስ ምህረት አለው ማለት በትላንትና ማንነት ዛሬ የሚቀስፍ እግዚአብሔር የለም እግዚአብሔር ገዳይ አምላክ አይደለም ሰው በጣም ይወዳል ለዛ ነው ከሰው ፍለጋ የመጣው ባይወደን እኛ ሰፈር አይመጣም በጣም ስለሚወደን በጣም እኛን ማዳን ስለማይደክመው እንደዛር የሚለው መጽሐፍ ኢሳያስ ላይ አይታክትም ነው የሚለው። እግዚአብሔር አይታክትም ማለት ልክ አንተና እኔ አሁን ይታክታል ይደክማል ሰው የሚባል ነገር ብሎ አያውቅም። እግዚአብሔር እና መጨረሻ እንዴት እንደወደደን የምታውቀው አንድ ልጅ ነበረው ከጉያው እሱን ላክ ሊያድነን ማለት ነው እና ኢየሱስ ይባላል። እንግዲህ እውነቱን ለመናገር ብዙ ጊዜ ያው የያዝነው እውነት ዝም ብሎ ነገር አይደለም። ወንጌል ዝም ብሎ አሜን ብለ የምትሄደው አይደለም። እና ከነሳው ነጥብ አንጻር አንድ ነገር ብቻ አንስቼ ወደ ቀጣይ ወደ አንተ ሄዳለሁ። እኔ ኦርቶዶክስ ቤተክርስቲያን ውስጥ በነበርኩ ሰዓት፣ እንዳልከውም መጨረሻዎቹ ሰሞን ወደ ጌታ ለመምጣት አካባቢ ወደ አንድ ዓመት ገደማ ስለ ኢየሱስ በጣም አውራ ከአንተ ጋር ምገባለው እንደፈለግ የፈለግኩትን አርጌ ኢየሱስ ስላለ በዛ ድካም ውስጥ ማልፌ በቃ ሰክሬ መጥቼ ምን ብዬ በቃ የሆነ ማይሆኑ ያልተገቡ የኃጢአት ስራዎችን ሁሉ አርጌ፣ ግን ኢየሱስን ወደዋለሁና ለማውራት በቃ እገባ ነበር። ከዛ ከጴንጤው ቤት ዌልካሚንግ ነው የቀረበኝ። ስለ ኢየሱስ ነው የምታወራው፣ ኢትስ ኦኬ ነው የሚሉ። ማንም ሁን ኢየሱስ ብለህ ጀምር፣ ችግር የለበትም ጴንጤው እንድትቀየር እንድትለወጥ የእውነት የክርስቶስ ፍቅር እንዲነካ ይጸልይላል እንጂ ሌላ ነገር የለው። እና ላስት መቼም የማልረሳው አንድ ዘግናኝ ደብዳቤ ነው። እንደዚህ አይነት ደብዳቤ በኢትዮጵያ ኦርቶዶክስ ተዋሕዶ ታሪክ ውስጥ ለማንም ተጽፎ አያውቅም። ለበጋሻውም፣ ለዘርፌም፣ ለትዝታው ለማን እንደውም ከቤተ ክርስቲያን ትልልቅ አገልጋይ ለሆኑ ታድሶ ለተባሉ በጣም በቤተ ክርስቲያኒቱ አይከን የነበሩ አገልጋዮች ለእነሱ እንደዚህ አይነት ደብዳቤ ተጽፎ አያውቅም። የደብዳቤው ርዕስ ምንድን ነው የሚለው ጣውነው የሚያስቀኝ አሁን ግቢ ቢገባ ነው የሚለው። ቅጥር ግቢ ውስጥ ገብቶ ከተገኘ ለሚወሰድበት እርምጃ ነው የሚለው። ዝርዝሩ ምንድነው? የቤተክርስቲያንን ትምህርት አያስተምርም ከጴንጤዎች ጋር ላይ ቢገባል ነው ዝርዝሩ። ከዛ ደነገጥኩኝ። ከዛ ቤተሰብ ጋር ቤተሰብ ጠየቀ ሄዶ እዛ ወረዳ ቤተ ክናት ማዘርም ሄደው ፋዘርም ልጄ ዲያቆን አይደለም የምራችሁን ነው ብለው ጠየቀ ጠየቁ። ካዱ በቃ ሊትራሊ ካዱ። አናውቀውም አሉ ማለት ነው። አጥፍቼ ሊሆን ይችላል ወይ ሳስቼ ሊሆን ይችላል ወይ ስቼ ሊሆን ይችላል። መደወል፣ ጠርቶ መጠየቅ። ቤተሰቦች እዛ ናቸው አባቴ ያለ እናቴ ያሉ ወንድሞች ያሉ የሚያገለግሉ ተጠርቶ ይጠየቅ ነበር። ፋይናሊ ግን እንኳን ተጻፈ ያ ደብዳቤ። ለምን መሰለኝ? ያ ደብዳቤ ባይጻፍ አሁንም በኢሉንታ እንዲያልኩ ኢየሱስን አላገኘውም ነበር። በቃ መከራ ጳውሎስ እንዳለው ኢሉንታ ከባድም ያስራል ልክ ይሄ ነገር ሲመጣ ተመቸኝ። እኔ አሪፍ ኢንቫይሮንመንት ሆነልኝ ማለት ነው። በቃ ወደድኩት። ለምን ነቅሎ ለመውጣት ለእኔ አሪፍ አጋጣሚ ነው። በቃ ምክንያቱም ስተሻሽ ነበር። በቃ ወይ የኢየሱስ አልሆንኩ ወይ እዚህ ጋ አልሆንኩ ወይ እንደዚህ በቃ አይነት ነገር መጨረሻ ላይ መጸለይ ይፈል በቃ ውን ፔንቴዎችን ጸልዩልኝ አልኳቸው። ማቃቸው ምንድነው የተፈለገው ነገር? ስንት ነገር ሳወራ የነበርኩ ልጅ ፋይናሌ ነገር እንዴት ነው የገባኝ? ለምንድን ነው እዚህ ርዕስ ጋ የደረስኩት ነው። ከዛ ልክ ያ ደብዳቤ እጄ ላይ ደረሰና እንደውም ብራዘር አስታውሳለሁ፣ ወንድሜ ለምን በቃ ይቅርታ ጠይቀህ የይቅርታ ደብዳቤ አስገብቼልህ በአንተ ስም ደብዳቤው ሀሳብን ንገረኝ ይጻፍና ፈርመ አንተ አዲስ አበባ ስለሆንክ ስለማይመች እንትን ብለህ ፈርመ ላክልኝ እና እኔ ላስገባ በቃ ተባለ። እንደውም እሺ ብዬ ከዛ ካሉ ወረዳ ቤተ ክህነት ካና ጉባኤ አባላት ጋር የይቅርታ እንትን ከጀመርኩ በኋላ ትዝ ሲለኝ ቶቶ አልኩት ብራዘር እንደው ቶቶ እንዳታስገባ ደብዳቤ አልኩት። ለምን ሲል፣ ኢየሱስ ይበልጣል። ምንም ሉዝ የማደርገው ነገር የለም። ኢየሱስን ካገኘው ምንም የሚቀርብኝ ምንም ነገር የሚቀር ነገር የለም። እኔ አሁን ከአንተ ጋር እያወራ ሆ ትንፋሼ ቢቋረጥ፣ አይ ዶን ኬር። ባይዘው የት እንደሚሄድ አውቃለሁ። በቃ ቴንክ ዩ ኖ ጋድ። ምለው በጨራሽ አልኩኝ ብራዘርን በጨራሽ ደብዳቤ ይባል ነገር እንዳታስገባ ነው ተው ግን እንደው ያደረክበት ነው። እንዲ ነው ገና ከወጣ ደግሞ ጫናውን አትችልም። እንዳታስገባ ደብዳቤ የሚባል ነገር ይቀርታ በለው ተሳስተ እንዳታስገባ። ለምን ሲል ኢየሱስ ይበልጣል። እንዲ ነው ያልኩት ልብራት። ኢየሱስ ይበልጣል፣ ከሃይማኖት ተቋም፣ ከሰዎች፣ ከግለሰቦች፣ ከመንግስት፣ ከድርጅት፣ ከጉልበተኛ፣ ከታጠቀ፣ ካልታጠቀ፣ ከኃይለኛ፣ ከፍ ከሁሉም ኢየሱስ ይበልጣል። ከዛ ወዲያውን ቤንድ ያለንኩም ከዛ በፊት የጥሌን ትምህርት ማር ነበር። አሁን በቀር በሰጠሁት ቪዲዮ ላይ በደንብ መስማት ይቻላል። በቃ ከዛ ትምህርቶቹ የጴንጤ ትምህርት ማር ነበር እያልኩ እያልኩ መሐል ላይ የሆነ ቀን በቃ ዝም ብሎ ኢየሱስ የተባለ እኔ አለቅሳለሁ። ስሙ ሲጠራ ማልቀስ ነው ስራዬ። እጄን አነሳው ጌታ ኢየሱስ ክርስቶስ እንደግላ ከዛች ቅጽበት ጀምሮ። ባይ ዘ ዌይ ሰው በህይወቱ ላይ ዮኒ፣ ብዙ ጊዜ ሰው የሚሳሳተው ሰው በህይወቱ ላይ ለውጥ ለማምጣት የሆነ ሚራክል ነው የሚጠብቀው ታምራዊ ነገር ህይወቱን እንዲቀር። ታምር ህይወትን አይቀይርም። ህይወትን የሚቀይረው ኢየሱስን ስታይ። ታምርማ እንደ እስራኤላውያን ታምር ያየ የለም እኮ ባህር ሲከፈል አይተዋል። እኚህ ሰዎች እኮ ሌሊት ብርሃን በርቶላቸው፣ ቀን ፀሐይ እንዳይነካቸው በደመና እየጋረደ እግዚአብሔር መርቷቸዋል እኮ። እንደዚህ ባህር በዚህ በዚህ ሲቆም አይተዋል። የተስፋይቱ ምድር ከነዓንን ያሳያቸዋል እግዚአብሔር። ከነዓንን ያሉ ይገባሉ ግን አልወረሱ ለሚራክል ለሚራክል እንደ እስራኤላዊ ሚራክል ያየ የለም። በድካም የምትበረግተው ከገባበት ጭቃ የምትላቀቀው ከገባበት የአጥያት ልምምድ የምትወጣው ኢየሱስን ብቻ ስታይ ለምን ዕብራውያን ላይ ምን ይላል መሰለ መጽሐፍ ቅዱስ ላይ እና ከዛ ወደ አንተ ሄድ ዕብራውያን 12 ከቁጥር 3 ላይ በጣም ነው ሞዶዬ ጳውሎስን የጻፈው ይህንንም ይባላል ይሄን ደብዳቤ አስራ ሁለት ምዕራፍ ሶስት ላይ ሚል አልመሰለም። በጣም ነው ደስ የሚለኝ፣ በነፍሳችሁ ዝላችሁ እንዳትደክሙ ይላል። አሁን እንዳትደክሙ አለ። ክርስቲያን ከሆናችሁ በኋላ፣ አዎ በነፍሳችሁ ትዝላላችሁ። አዎ ዝላችሁ፣ አዎ እንዳትደክሙ ይላችኋል ጳውሎስ ለዕብራውያን ተደራሲያን። እሺ፣ ሲሉት በጣም ነው የሚገርመኝ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡት አለ። ኢየሱስን አስቡት አለ። በቃ ጸንቶ አለ አለ፣ ኢየሱስ በቃ ጸንቶ እስከ መጨረሻ ሄደ ነው። አሁን እሱን ነው ማሰብ ያለባችሁ። በእሱ ነው የምትበረቱት፣ በኢየሱስ ነው የምትቀጥሉት። ኢየሱስን ካላያችሁ ክርስትና አትቀጥሉም። ዝም ብሎ ነገር አይደለም። ቸርች ውስጥ የሆነ አገልጋይ ካየ ሊያሳዝን ይችላል፣ ትደክማ፣ ይደብረሃል። የሆነ የዘማሪ ሲወድቅ ካየ ወይኔ ክርስትና የነው እንዴት ላል አሁ እንዳታያቸው እንዳታይ እግል የሚባል የቤተ ክርስቲያን አገልጋይ ምናምን እንዳታየው። ምክንያቱም የአንተ እምነት ጀማሪ ፈጻሚ ድል አድራጊ ኢየሱስ ነው። ፐርፌክት ሆኖ የጨረሰው ክርስትናን ኢየሱስ ነው። ኢየሱስ የክርስትና ውሃ ልክ ነው። ማንም አይጨምርም፣ ማንም አይቀንስም። ይዘ አሁን ክርስትናን ብድግ ብሎ የሆኑ ጴንጤዎች አያሻሽሉትም። አይሻሻልም፣ ያለቀለት ጉዳይ ነው። ሪፎርም እናደርግ ተሰብሰቡ አይባልም። እዚህ መጽሐፍ ላይ ኦልሬዲ መንፈስ ቅዱስ ነው ደራሲው። እናስተካክለው አይባልም። የኢየሱስ የመስቀል ስራ ኮሬክሽን አይሰጥም። የኢየሱስ ማንነት ላይ ጨርሶታል። ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው። ኢየሱስን እናርመው አይባልም። እንደው መጽሐፍ ቅዱስ እንደው ኢየሱስ ካደረገው ነገር አንዳንዶችን ብንጨምር አይባልም። ፐርፌክት ነው፣ ፍጹም ነው፣ ድል አድራጊ ነው፣ ጥንቁቅ ነው። ኢየሱስ ክብር ለስሙ ይሁን እና ይሄ ነው ቀጥልሽ። በጣም የሚደንቅ ነው። እንግዲህ እንዳልከ እንደዚህ ተቀይሮ ማለት ከሚናገረው ንግግሮች መስማት ትችላላቸው። ተረጋግቷል። በጣም የተረጋጋ እንደማይሞቀው እንደማይበርደው የሚያስቀምጥ ጥቅስ ነው። ሰውን አትመልከሱ፣ የምትመለከቱት ክርስቶስ ነው እያለን፣ ሰው በስጋው ደካማ፣ ሰውን ከተመለከተን ሁላችንም የምንጠፋው ሰው እየተመለከተ እሷ እንዲህ ናት፣ እሱ እንዲህ ነው፣ ያ እንዲህ ነው። የትም ቤት ላይ ችግር አለ። እሷን ፎከስ ያደረገበት መንገዱ ክርስቶስ ነው። እኔም ለዚህ ነው ጸልዩልኝ ያልኩት። ጸልዩልኝ፣ ጸሎት ትልቅ ፓወር እንዳለው አምናለሁ። ትልቅ ፓወር እንዳልከው፣ እንዳንተ የሚያሳሳይ ነገር አለ። እቺ የአራዳ ሙዷ ትንሽ ትጎረብጣለች፣ ጥሏት ለመሄድ የአራዳ ሙድ ከባድ ናት። በቃ አራዳ ምድር ላይ የምትባለው ኦፊሻል ስም በሰይጣን የተሰጠን ይመስለኛል። በክርስቶስ በሴጣ በቻ እርድና የአራድዬ ልጅ እንዴነሽ ምናምን ነገሯ እቺ ላስላሷ ምኗ ምኗ ምኗ ትን እየጎዳችን እየሄደች ነው። እውነቴን ነው የምናገረው። በጣም ጉዳት እያየንበት ነው። ኤክስትሪምሊ ዳሜጅ እያደረግን ነው። በጣም ዳሜጅ አለው። ያመለጠ አራድነት ህይወቱን ያሸነፈ ይመስለኛል። ህይወቱን ያሸነፈ ይመስለኛል። ወደ እግዚአብሔር ብዙ ሰው እንደማይቀርቡ የሚታወቀው በቀላሉ ልናገር ምሽት ላይ ነው እግዚአብሔርን ብዙ ሰው እንደማይከተል የምታውቀው። ምሽት ላይ ምሽት ላይ አብዛኛው መጠጥ ቤት እንጂ ቤተክርስቲያን አታገኘውም። ጸሎት ሳያደርግ አብዛኛው የትም ቦታ ሂድ፣ የትኛው ምሽት ቤት መሸታ ቤት ሙሉ ነው። በዚህ ሰዓት አሜሪካን ሀገር ኤኒዌር ብትሄድ፣ መሸታ ቤት ሙሉ ነው። ቤተክርስቲያን ብትሄድ፣ ወፍ የለም። ኢትዮጵያም ከመሸ በኋላ ሂድ፣ የትኛውም ቤተክርስቲያን ጴንጤም ጋር ሂድ መስኪድ ሂድ፣ ኦርቶዶክስ ጋ ሂድ፣ ወፍ የለም። እና ምንድን ነው እግዚአብሔርም ፈላጊዎች በጣም ጥቂት ሰዎች ናቸው። እግዚአብሔር መዳንም የሚፈልጉ ሰዎች እጅግ ጥቂት ሰዎች ናቸው። አታ ላይ ግን በጣም ብዙ ነው። ደስ ይላል። ግርግሩን በጣም ብዙ ሰው ይወዳል። ፍምስናውን ይወዳል። እኔ ከማድንቃቸው ልዩ መስሎ ከሚታዩ ሙሉቀን መለሰ፣ ተፈራ ነጋሽ፣ ሂሩት በቀለ ጥበብ ወርቅዬ እነዚህ በጣም ልዩ ሰዎች ናቸው። ለ በኦርቶዶክስም ከመጣል ማደንቃቸዋል። በዛ ወርቅ አስፋው፣ ማሪቱ አደለች ማነው ማርታ አሻጋሪ የሚባሉ ምርጥ አቦነሽ፣ ማርታ አሻጋሪ፣ አቦነሽ፣ በዛ ወርቅ አስፋው የሚባሉ በጣም የሚደንቁ እህቶች አሉ። እንዲሁም ቻቺ ታደሰ በፔኔኮስቶ ምንድን ነው የሆኑ በቃ ህይወታቸውን ለአምላካቸው ሲሰጡ ብዙ ፌመስ አደሉ። የፍምስናቸው ጠፍተዋል። ፍምስናቸው ሙሉ በሙሉ ተቀይረዋል። ምክንያቱም አመጣጡ እና አጨራረሱ የተለያየ ነገር ነው እና በዛ ነገር አይቻቸዋል። ሰቡት አስታውሳለሁ። እነጠቦበ ወርቅዬ እነሱን ነበር ምንሰማው እነ ሁሉን እነበዛ ወርቅ አስፋው ሌሎችንም ሌሎችንም እንሰማለን ግን ወደ ጌታ ሲመጡ እፎይ የሚሉበትን ነገር ሲያገኙ ብዙ ሰዎች ያንን ፓወር አይሰጧቸውም፣ ሞቲቬት አያደርጓቸውም። ቅስማቸው እንዲሰበር የነበራቸው ፍምስና እንዲጠፋ አብረው የሚሰሩ ሰዎች አሉ። እነሱን ማበረታታት ነው። በየትኛውም ቤት በኦርቶዶክስ ቤትም በፔንቴኮስታልም፣ እነተፈራ ነጋሽ ጌታን ፈልገው ነው ፍምስና ፈልገው አይደለ፣ በፍምስና ማጠግ ደርሰዋል። ነተፈራ ነጠበቡ ምና ምናም በደንብ ገንዘብ አላቸው። በየሀገሩ እየሄዱ ኮንሰርት የሚያዘጋጁ ናቸው። ብዙ ነገር ያላቸው ሰዎች ናቸው። ትልቁ እኛ ቤት ችግር ኦርቶዶክስ ተደበላልቆ ድብልቅ ልቁ ወጣ እያወጣ ቀድም አባታችን ሲናገሩ ነበር። እንደው እግዚአብሔር ከፈቀደ በሚቀጥለው አዲስ አልበሜን አስመርቃሉ። እግዚአብሔር ከፈቀደልኝ የእሱ ስራ ነው እግዚአብሔር ትላለህ። ይህ ነው፣ እግዚአብሔር ከፈቀደልኝ አሪፍ አንድ ሲንግል እለቃለሁ። የእሱ ፍቃድ ተጠይቆ ለኃጢአት የሚደረግበት ነገር ነው። ይህንን ተወው የሚል የለም። ነው እርግጠኛው ኝ ልናገር አንድ ፌመስ አርቲስት እንኳን አደረሳችሁ የሚለው ላይክ፣ እና አንድ ቄስ እንኳን አደረሳችሁ የሚለው ላይክ አይገናኝ አርቲስቱ በሀያ ሺህ በሰላሳ ሺህ ላይኩ እንኳን አብሮ አደረሰን አንተ ትለይ አለ ምናምን ይባል ቄሱስ። ሌላው ልንገር ከሚዘገንነኝ ፓርት አርቲስቶች ስላሴ ነው የሚቀበሩት። ካቴድራ አርቲስት ኃጢአት ሲሰራ የነበረ ወሮ በላ በሙሉ የሚቀበረው ወይ ቅዱስ ዮሴፍ ነው ወይ ደግሞ ቅዱስ ስላሴ ቤተክርስቲያን ነው የሚቀበረው ወሮ በላ የነበረ በዚህ ምድር ላይ ኃጢአት የተበላውን ጥግ ድረስ የሰራው እዛ ይቀበርና መስኪኑ ቄስ ከህፃንነቱ ጀምሮ ሲያገለግል እስከ ጫፍ ድረስ ሲያገለግል የነበረው አባት ግን የት እንደሚቀበር ራሱ አታውቅም። ስማች ኦርቶዶክስ ሚስቴክ እየሰራ ነው፣ ስህተት እየተሰራ ነው። ይሄ ነገር ፊክስ አልተደረገ። ፎወር ይሄን ነገር ስትናገር አንተ ወንጀለኛ ነ ይሄን ነገር ስትናገር ኦርቶዶክስን ተሳዳቢ ነ ይሄን ነገር ፖይንት አውት ስታረግ ምን ይደረጋል? አንተ በቃ ኦርቶዶክስ ጠልነት ትባላል። ሌላው አንድ ነገር እንትና ከተናገረው የደነቀኝ ንግግር በሰሞኑን ግርግር እቺ ነገር ነው አይኔን ያበራችው። አባታችን ጴጤዎች ብትናገሩ አልሰማችሁም ነበር። እውነት ነው ምለው ሰምቸዋለሁ። ከእናንተ ቤዛም ሁሉ ነገር የሚወራው ስለ ኢየሱስ ነው። ምንም ሌላ ወሬ የላችሁም። ያ ክብር ነው ክብር ነው። እኛ ጋር መተው፣ አባታችን ግን እውነትን ሲገልጹ ለውርደት ዳረጋቸው። እንዳትደነግጡ ብለው ገና ፈርተው ገና ሰው እንደሚገፋ የዝሁን ያህል ፓወር ያለው እንዳለ የፈረስን ያህል የምንን ያህል የሚገፋ ነገር አለ። እንዳትደነገጡ፣ የዓለም ቤዛ ክርስቶስ ነው፣ ማርያም አይደለችም ብለው ተናገሩ። ይሄ ማለት እኮ ኖርማሊ የኢንጂነር ልጅ ኢንጂነር ልጁ ከሆነ እናቱም ኢንጂነር ናት እያልከኝ ነው። እናትየው አባትየው አሚን። ልጁ ዶክተር ከሆነ እናትየው ዶክተር ናት እያልከኝ ነው። ክርስቶስ የዓለም ቤዛ ከሆነ እናቱ ቤዛ ናት ካልከኝ ሁለቱም አንድ አይነት ስራ ነው ያላቸው እያልከኝ እኮ አይደለም። ብላ አትከራከረኝ አይልም። የተከራከርከኝ ያልተጻፈውን ነው። ምክንያቱም ዶክተር የወለደች እናት እሷ ዶክተር አደለች። ዶክተር ነርስ የወለደች እናት ልጇ ነርስ አደለች። ስለዚህ ይሄንን ፎቶ ኮፒ አድርጉ፣ ኮፒ ፔስት አድርጉ። አሁን እግዚኦ ማርና ክርስቶስ ብለን እግዚኦ በንተክስትነ ማርያም ማርና ክርስቶስ እንላለን። ኤግዛክትሊ ዘ ሴም አባታችን ወይ ብለን እመቤታችን እንላለን። ኤኒቲንግ የምናደርገው ለክርስቶስ የሰጠነውን ለእሷ እንስጣለን። ለክርስቶስ የተሰጠ ለእሷ ይሰጣል። ለክርስቶስ የተሰጠ ለእሷ ይሰጣል። እኩል አምላክ አድርገናል። ይህ አልተደረገም ካልክን አባታችን ነው የሚል መጽሐፍ ቅዱሳዊ ንግግርን ከዛ በኋላ እመቤታችን ቅድስት ድንግል ማርያም ወይ ብላል እዛው ላይ ነው የምንጸለየው። እዛው ላይ አባታችን ካለ በእግዚኦ ማርና ክርስቶስ ብለ በእግዝእትነ ማርያም ማርና ክርስቶስ ነው ምንለው። እሱ ያደረገውን ኤግዛክትሊ ለእሷ እኩል አትከፍለናል። እኩል እኩል እኩል እያካፈልን ነው የሰጠነው። ስለዚህ አምላክነት የላትም። እኛ ቤት ውስጥ አብሶሉሊ አላት። በአፍ አውጥተን አምላክ ነች አንል፣ ግን ደፍንሊ በስራው የክርስቶስ የሆነን በሙሉ ኤግዛክትሊ ለእሱ ያልሰጠንበት ጊዜና ዘመን የለም። እኔ ራሱ ሰላምታ የነበረው ክብሩ ይስፋ ናትና የልጁ ነበር። አሁን ሰላማችሁ ይብዛ ነው። እኔ ራሱ እኔ ራሱ ጥፋቴን ነው የምነግራችሁ። ክብሩ ይስፋ የእናትና ልጁ ብዬ እኩል ነበር የምሰጠው። አሁን ሰላማችሁ ይብዛ ነው የምለው ነው። ክርስቶስን ከማንም አላጋራውም። የእግዚአብሔርን ልጅ ከማንም ጋር እኩል አላየው። ክርስቶስ የሁሉም የበላይ ነው። አላየው፣ አይደረግም። እያንዳንዱን አስተውላችሁ ታውቃላችሁ። እያንዳንዱን ለክርስቶስ የተሰጠው ለማርያም ተሰጥቷል። የትም ቦታ ላይ ሂድ፣ ጸልይ። ለክርስቶስ የተባለው ለእሷ ተሰጥቷል።